ያልተነገረለት የኢኮኖሚው ማገር ቲናው አበባ ልማት እንደ ሀገር የውጭ ምንዛሪ በማስገኘት ከ800 ሚሊዮን ብር በላይ አማካኝ ዓመታዊ ገቢ በማስገባት ለ20 ዓመታት ያህል ምንም እንኳን የተለያዩ ተዳሮቶች ሲገጥሙት በይቻላል መንፈስ የጸና ውጤታማው ብሔር፣ ዘር፣ ሃይማኖት በኩልነት በማስተናገድ ከአካል ጉዳተኞች እስከ አዛውንት በአቅሙ ልክ እንዲንቀሳቀስ በማድረግ ተጠቃሚ ሆኖ ቤተሰቡ የሚያስተዳድርበት ትንሿ ኢትዮጵያ። ያልተነገረለት የኢኮኖሚው ማገር ቲናው አበባ ልማት። ቲናው አበባ ልማት አክሲዮን ማኅበር በጉራጌ ዞን እዣ ወረዳ ዝግባ ቦቶ ቀበሌ የሚገኝ የጉራጌ ዞን ኢንቨስትመንት ምልክት ነው። ያኔ ድሮ ወደ ታች ወርዶ ውጤታማ ሆናለሁ የሚሉ ባለሀብቶች በማይታሰቡበት ዘመን ብቻውን ሰው አልባ አስፍር ሜዳ የተዳፈረ ትውልድ ሐሳቢ ዘመን ተሻጋሪ በሆነው በዚህ ዘርፍ የተሰማሩ የሌሎች ጥሩ ምሳሌ ነው። ቲናው አበባ ልማት ለብዙ ዓመታት ለበርካታ የሚሆኑ ሰዎች የሥራ ዕድል በመፍጠር ለአካባቢ ማኅበረሰብ ከንጹሕ መጠጥ ውሃ አቅርቦት እስከ የትምህርት ተቋማት መደገፍ የሚደርስ አስተዋጽኦ ያለው ባለውለታ ተቋም ነው። ይህ በቅን አሳቢው ባለሀብት በአቶ ተስፋዬ ገብረ ሕይወትና አጋሮቹ የተቋቋመው ቲናው አሁን ሌላው ቲናው ወይንም ቁጥር ሁለት ቲናው በመውለድ በጥራትና በብዛት ማስደመሙን ቀጥሏል። በአሁኑ ሰዓትም አዲሱ ቲናው በዘመናዊ ቴክኖሎጂ ታግዞ ወደ ሥራ የገባ ሲሆን ሙሉ በሙሉ ሲጠናቀቅም ከአንድ ሺህ በላይ ዜጎች የሥራ እድል በመፍጠር እንደ ሀገር ግዙፉ ሁለተኛው አበባ ልማት ተብሎም ይጠራል። ከዚህ በተጨማሪ እንደ ወረዳ በዓመት ከ30 ሚሊየን ብር በላይ ገቢ በማስገባት በወረዳው የሚከናወኑ መሠረተ ልማቶች እንዲስፋፉ የቲናው አበባ ልማት አስተዋጽኦ የጎላ ነው። በአጠቃላይ የቲናው አበባ ልማት እንቅስቃሴ ምን እንደሚመስል በትጉህ ሰራተኞቹ፣ በመንግሥት የሥራ ኃላፊዎች፣ እንዲሁም ተቋሙን ጎብኝተው በተመለከቱ አንደበት በከፊሉ እንስማ። ቲናው እንደተባለው በሀገርም ደረጃ በጣም ብራንድ ነው። እንደኛ እንደ ጉራጌ ዞን ብቻ የምናየው ኢንቨስትመንት አደለም። በሀገር ላይ የሚነሳው የከረንሲ ሹ የሚፈታ ትልቅ ግዙፍ ተቋም ነው። በአምና ደረጃ የፕላቲኒየም ተሸላሚ የሆነ ተቋም ነው። ደግሞ ስራቸውን እያሰፉ ነው ያሉ እዛ ውስጥ ግብርና ማሳካት አለበት ብለን ካስቀመጥናቸው ሺዎች አኳያ ቅድሞ ውስጣችኋል አንዱ የስራ እድል መፍጠር ነው። እየፈጠሩ ነው። በእነሱ ደረጃ አንድ ሺህ ምናምን አካባቢ ላይ የሰው ኃይል ይዘዋል። ከነዚያ አንድ ሺህ ሰዎች ጀርባ የተነተኑትን መውሰድ ነው። ሶ ኤክስፖርትን በጥራት በመጠን እናሳድግ ያልነው አበባ ይልካሉ፣ ዶላሩን ደግሞ ወደ ሀገር ውስጥ ያስገባሉ። ይሄ በዞናችን ብዙ አካባቢ ላይ ብንዞር ይሄ አክሰስ የለንም የሚለው ነገር ያላችሁን ጸጋ ገባ ብሎ ማየት ያስፈልጋል። ሶ ለኢንቨስትመንት ምቹ ኤሪያ እንፍጠር። መንገድም ቢሆን ሰርተን መብራትም አስገብተን ውሃም የሚባለው ለዚህ ነው። ሁለተኛ ፋርማቸው ላይ ሲሰሩ ውሃን እንዴት ሪዩዝ ማድረግ እንዳለባቸው ቀድሞ ከነበረው ፋርም ዋን ሌሰን ወስደዋል። ሶ ከመጀመሪያ ወደ ሁለተኛ ስትሄድ፣ ከሁለተኛ ወደ ሶስተኛ ስትሄድ አዳዲስ ነገሮችን እየጨመርክ ነው የምትሄደው። በመጀመሪያ በሰራው ስራ ላይ ፌለር ይኖራል። ያ ፌለር እንዴት ተፈጠረ? እሱን እያከምክ ነው የምትሄደው። ለዚህ የቁጥር ሁለቱ የነሱ ፋር ትክክለኛ አብነት ለሌት ከመር አድቫንቴጅ ብለን ያነሳ ነው ጉዳይ አብነት ምሳሌ የቲናው ማንሳት ይቻላል። መሪው ጀምሮ ያላቸው አካባቢው ለመቀየር ኤሪያውን ለመቀየር የሚያደረጉ ስሜት ትልቅ ነው እና ፈርቀዳጅም ናቸው እነሱ ፈርቀዳጅም ናቸው። 18 ዓመት በዞናችን የቆየ ፕሮጀክት አለው ብለን ናነሳ ይንቨስትመንት ብንቆጥር የለም ብዙ ፈርቀዳጅም ናቸው እነሱ ተከትሎ ብዙ መጥተል አሞራ ሜዳንም ብና የእነሱ ፈለግ ተከትሎ መጣ ነው እዚህ ዙሪያ ላይ ያለው ብና የእነሱ ፈለግ ተከትሎ መጣ ነው። እና ፈር ቀዳጅ ናቸው። ልጅ እያለ ብዙዎቻችሁ እንደምታውቁት እዚህ ስንመላለስ በተለያየ መልኩ ገና ሲጀምር የነበረው እዚህ ሜዳ ላይ ያለው ብቸኛ በሜዲያ የተቋቋመው ትልቅ ፕሮጀክት ነው እና ይህ ደግሞ ለዞናችን ማህበረሰብ ከመቆርቁር አካባቢ ለማልማት ካለው ስሜት የመነጨ ስለሆነ በዚህ በጣም ልንኮራበትና ልናመሰግነው የሚገባ ነው። የሚሰራው ምንድነው ፕሮዳክቱ የሚል ነገር ውስጤ ላይ ይመላለስ ነበር። ማለት አንደኛ የኤክስፐርቶች ትንታኔ የሰጣችሁበት መንገድ በጣም አመሰግናለሁ። ትክክለኛ የኢትዮጵያ ወይም ማደግ የምንችለው በእንደዚህ አይነት ኤክስፐርት ስለሆነ ያለው ነገር በደንብ አርጋችሁ ነው ፕሩፍ አድርጋችሁ ክራሪት የተፈጠረበት ማለት ነው። ከዛ ባሻገር በጣም ያስደሰተኝ ስብጥሩ ማለት ነው። የማኔጅመንት ፓርታችሁ ለምሳሌ ብዙ ቦታ የኛ ማህበረሰብ ጉልበቱ ይበዘበዝና የመጣን ነገር አለ ማለት ነው። ከዛ ባሻገር አካታችነት ማለት ነው። ሴቶች አሉ፣ ወጣቶች አሉ፣ አረጋውያኖች አሉ፣ አካል ጉዳተኞችን ጨምራሉ ማለት ነው። ምንድን ነው እዚህ ቤት ማህበርም ጭምራለ ማለት የሰራተኞች ማህበርም ጭምራለ ማለት፣ እያንዳንዱ ኳሊቲና ኳንቲቲ የሚባል ነገር ያሟላ ነው ማለት የኢትዮጵያ ስታንዳርዶች ወይም የዚህ አጠቃላይ ከሰራተኛና ማህበራዊ ጋር ተያይዞ መሄድ ቢገባ ፉሌ ወረዳ ላይ ነጥብ አግኝቷል ማለት ነው የሰራችሁት እንደ ሀገርም፣ እንደ ዞናችንም፣ እንደ ወረዳም የሰራችሁት እንደ ማህበረሰብም ደግሞ የምታደርጉት እንቅስቃሴ በእውነት በጣም አመሰግናለሁ። ደስ ብሎኛል። ዘመናችሁ የተባረከ ይሆን። መነሻው ከቁጥር አንድ ነው። ቁጥር አንድ ደግሞ ወደ 18 ዓመት አካባቢ ነው። አሁን ይሄ ቁጥር ሁለት ከተመሰረተ ሁለት ዓመት ጊዜ ውስጥ ይሄ የምታዩትን ግንባታ ገንብቶ በከፍተኛ የልማት እድገት ላይ ያለ ፕሮጀክት ነው። በየዣ ወረዳ ውስጥ ለብዙ ለበርካታ ሰራተኞች የስራ ዕድል እየፈጠርን ያለ ነው። ስራውን ስትዘዋወሩ ታዩታላችሁ። በአጭር ጊዜ ውስጥ ይህን የመሰለ ግንባታ ገንብተናል። ከስራ እድል ፈጠራ አንጻር ለበርካታ ሴቶች ለበርካታ እነዚሁም ወንዶች በድምሩ ወደ 600 የሚጠጋ ሰራተኛ በአሁኑ ሰዓት አለ፣ በጊዜያዊ እና በቋሚ ተደምሮ ማለት ነው። ወደፊት ፕላናችን ወደ 1200 ሰራተኛ የሚያስተናግድ ግቢ ነው የሚሆነው። በተጨማሪም ከገቢ አንጻር ለወረዳው ከፍተኛ የገቢ ምንጭ እየሆንን እንገኛለን። አሁን ላይ ወደ 600 ሺህ ብር በየወሩ ታክስ እየከፈል እንገኛለን። አንዱ የኢንቨስትመንት ትልቁ ባህሪ የስራ ዕድል መፍጠር ስለሆነ በታችኛው ፋርም አንድ ቁጥር አንድ ላይ ያለው የሰራተኛ ቁጥር 1120 ሰራተኞች እዛ ይገኛሉ። ይሄኛው በአሁኑ ሰዓት ቅድም እንደተነገረ ወደ 600 አካባቢ ሰራተኞች አሉ። መጨረሻ ላይ ይሄ ፋርም ብቻ 1200 ሰራተኞች ይኖሯል ተብሎ ይታሰባል። ሁሉንም ፕሮዳክሽን ማነው ከኮንስትራክሽኑ አልቆ ወደ ተግባር ስንገባ ማለት ነው አበባ እርሻ ልማታችን በሀገራችን ከሀገርም ደረጃ በምናይበት ሰዓት ከምስራቅ አፍሪካ በሁለተኛ ደረጃ የሚገኝ አበባ እርሻ ልማት ነው። ስሙንም ብዙ ጊዜ አይታችሁ ከሆነ ቲና ቢዝነስ አክሲዮን ማህበርን ብዮን ኳሊቲ ነው የሚባለው በዓለም ደረጃ በኳሊቲ ደረጃ አለ የሚባል የአበባ እርሻ ልማት ነው። በጤህል አጠቃላይ ኤሪያ ኦልሞስት ከመቶ ሄክታር በላይ ነው። ፋርማዋን ፋርም ቱ የምንለውም ሁለተኛ ደግሞ ምርትን በተመለከተ ቅድም አንዱ በተወሰነ መልኩ ገልጠዋል። እዛ 42 ሚሊዮን እዚህ ወደ 17 ሚሊየን ነው ለጊዜው ፌስ ዋል ላይ ያለው ይቀጥላል ማለት ነው። በአጠቃላይ ደግሞ ሽያጫችን ኦልሞስት ወደ 8 ሚሊየን ዩሮ ነው፣ ከዛ በላይ ነው። ያ ማለት ይህንን ሳካትት ነው። በቅርብ ስለጀመርን ነው የማወራው። እና እንዲሁም ደግሞ ለሀገር የተከፈለው ታክስ እጅግ በጣም ብዙ ነው፣ ከመቶ ሚሊየን በላይ ነው፣ በፊገር ነው እንደምናገኛ እንት ማድረግ እንችላለን እና ጥሩ እንቅስቃሴ ላይ ያለው ፋርም ነው። በአጠቃላይ ከ18 ወደ 30 ምናምን ዝርያዎቹን አድርገናል ፋርምቱን ኤክስፓንድ ስናደርግ ማለት ነው። አው በገቢ አኳያ እንግዲህ እኛ ሚኒመም የታችኛ እርሻ ባል በነበርበት ሰዓት ላይ በአመት 42 ሚሊየን እስቲም እያንዷ ማለት ነው ወደ ውጭ ኤክስፖርት እናደርግ ነበረ። አሁን ደግሞ ይሄንን 54 ሄክታሮች ደግሞ ስንጨምር ያው በዛን አክል የጨመረ በሀገራችን ውስጥ አሉ ከሚባሉ የአበባ ሻልማቶች በሁለተኛ ደረጃ ይገኛል ተብሎ የሚታሰበ እንደ አገር ደግሞ ስናስበው ዛሬ እንደ ሀገር በተለያየ አካባቢ ችግር ውስጥ እያስገባ ያለው የዶላር ጉዳይ ነው። የውጭ ምንዛሪ ጭምር ለሀገራችን እያስመዘገበ በሀገራችን ደረጃ የዶላርን ችግር በማያጋጥም ምክንያቱም ገንዘቡ ቀጥታ ከኛ ጋር አይደለም የሚገናኘው በብሔራዊ ባንክ ነው የሚገባው። ከእኛ ጋር ምንም ንክኪነት የለውም። በዛ አግባብ ብሔራዊ ባንክ በሚመዘርዝረው አግባብ እየመነዘረ ከዛ ነው እኛ ልናገኝ የምንችለው። ስለዚህ በአገራዊ ኢኮኖሚ ላይ በአገራችን ደረጃ በሚሰሩ መንገዶች ላይ፣ የጤና ተቋማት ላይ፣ ትምህርት ቤቶች ላይ በተለያየ አግባብ ላይ የራሱ የሆነ አስተዋጽኦ እያደረገ ያለ ከዛም ባለፈ ደግሞ ወደ አካባቢያችንም ስንመጣ ቅድም ይነገር እንደነበረው 600 ምናምን የተባለ ወረዳው እዚህ ግቢ ያለው ብቻ ነው ፋርማውና ፋርምቱ በየወሩ የሚከፍሉት የታክስ ጉዳይ ፋርማን ብቻ ወደ አንድ ነጥብ ሁለት ሚሊዮን አካባቢ ለወረዳችን ገቢ ያደርጋል። አሁን ደግሞ ይሄ ይጨምራል። ከዚህ በላይ ደግሞ ይጨምር እንሄዳለን። ስለዚህ በወረዳውንም አሁንም በዞናችንም በሀገራችንም ደረጃ በኢኮኖሚው አግባብ ምናክል ሰፖርት እያደረገ በተለያዩ ልማት እንቅስቃሴዎችም ላይ ተሳታፊ እየሆነ ያለበት አግባብ አለ።